ሚን ጋይስ እንትን አድርጉልኝ፣ በናታች ኮፒሊንግ አድርጉልኝ። እንደኔ ማ ነው አሁን የፖስት ያረኩትን ቪዲዮ ማለት ነው። ሪፖስት አድርጉልኝ፣ ኮፒሊንግ አድርጉልኝ።

ጋይስ እንኳን አደረሳችሁ። አሁን እየገባችሁ ያላችሁ ሰዎች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ቤኪ ፒክቸር እንኳን አደረሰ አባቴ። ግርግር ሆንክ ልጅ ብቻ ግርግር ሆንክ ልጅ። እንኳን አደረሰ። እንኳን አደረሳችሁ ሁላችሁንም ለብርሃነ መስቀሉ በዓልን የምታከብሩ በሙሉ እንዲሁም በሰው ደግሞ ሀገር ያላችሁ የሚቀጥለው ጊዜ ወደ ሀገራችሁ ገብታችሁ ከቤተሰቦቻችሁ ጋር ምናምን ታከብራላችሁ፣ እግዚአብሔር ቢፈቅድ እና ደግሞ ሀገራችንንም ሰላም ያደርግልን።